የአይነ ፍቅር ነው ፕሮግራሙ። አንድ አድማጫችን ቴክስት አድርጎልን ነበረ። በቀጥታ እሱ ጋር ደውለናል። የአይን ፍቅር ባለፈው ሳምንት ነው ስናስተዋውቅ የነበረው እና አድማጫችን ቴክስት ያደረገልን ብሩክ ባላለው ውድ የኢትዮ ጣም ፕሮግራም አዘጋጆች በአይን ፍቅር ተሰቃየውላችው ስገባም ስወጣም አያት አለው ስራ ቦታይም በስራ አጋጣሚ ትመጣለች ነገር ግን ደፍሬ ልነግራት አልቻልኩም። በእናንተ በኩል መልእክቴ ላስተላልፍ ብሏል። የአይን ፍቅር ብሎ ቴክስት አድርጎልናል። እስኪ የብሩክን ጉዳይ እንስማው። ከማን ነው ፍቅር የያዘው? አዎ ይደውልለት ተገብ። ተደውሏል፣ ተደውሏል፣ ገብቷል። ሄሎው፣ ጤና ይስጥልን። ጤና ይስጥልን። በርኔና ተፍሽ፣ እንዴት ናችሁ? እንደና ሰላም ነው ወይ? አለን አለን፣ ይመስገን፣ ሰላም ነው የፕሮግራማችን የአይን ፍቅር ፕሮግራም የመጀመሪያው ቤተኛ በፊርማታ ቢቆይብኝም በዚህ መጥቻለሁ። ካልተሳካ የአይን ፍቅር ፕሮግራሙ የአይን ፍቅሩ ካልተሳካ ምናልባት አይታወቅም ወደ ፌርማታ ደግሞ ትመራለህ። እንዴት ነህ? ሰላም ነው። ስሟን ጠቅሰሃል፣ ሮማን ብለሃል። እሺ፣ በአይን ፍቅር ተሰቃየ ነው የምትለው። እኔ መቼን የጀመረህ እንደው ህመሙ ምን ያህል ጊዜ ሆነ? ትንሽ አልቆየም። አንድ ሁለት አመት ምናምን ይሆነዋል። ሁለት አመት ሙሉ አዎ። ደራሱ ያው የሰፈር ሰውም ሆነ መናገር ይከብዳል። የሰፈር ሰው ናት። የሰፈር ሰው ነች። የት አካባቢ ነው? እና ወደ ሳሪስ አካባቢ ነው። ሳሪስ አካባቢ። ሁለት አመት ሙሉ እያያህት ተሰቃይተሀላ? አዎ። አሁን ለሰውም እንዳት ነገርኩ። ችግር ነው። የሰፈር ሰው ሲሆን ለሰውም ማማከር ይከብዳል። እናንተ መላበሉኝ ብዬ ነው የደወልኩት። ዛሬ ምንድን ነው ምን ስታደርግ ነው የምታያት ብዙ ጊዜ? እስኪ ዘርዘር አድርገን። በብዛት ከሰፈር ስራ ስንወጣ በእነሱ በር ጋር ነው የምናልፈው ማለት ነው። በእነሱ በርም ጋር ባይሆን ታልፋለ በግድ ያው መንገድ ባይሆንም በዛ አጋጣሚ በዛው ጋር እናልፋ አሳልፍ አያታለሁ እሷን ለማየት። እና ባንክ ላይ ቴለር ነበር ቴለር ነው የምሰራው። እሺ እሺ እና እዛም ለአንዳንዴ ብር ለማስገባትም ለማስወጣትም ትመጣለች፣ ስራ ትሰራለች ማለት ነው። እና የዛኔ እኮ አጋጣሚዎች አሉ አይደል? አዎ፣ ይኖራሉ። ግን የማውራት ነው ከስተመር እና እንትን ሪሌሽንሽፕ ነው ይኖራል። ደግሞ በጣም ጥሩ ኮ ስራ ኮ ነው። ምን ልባንክ ላይ ሆነ የደንበኛን ስልክ አክሰስ ማድረግ ትችላል። ያንን መንገድ ያንን መንገድ አልፈለከውም አልመረጥከውም። አይ እንደዛ ማድረግ የለባችሁም። ይሄ ሙያውም ስነ ምግባር አይፈቅድም አይፈቅድም። ባንክ ያላችሁ ስነ ምግባርም አይፈቅድም። ለዛ ነው ይሄን ያላረከው ነው ነው ፍራቻው ይዞ ነው አይሁን ማስፈራትም አለው። ሰፈር ሰው ሲሆን እንዴት ነው አንዴ ሪጀክት ከተደረክ ደግሞ ድጋሚ መታየት ይደብራል የሚለውን ብራንች ይቀይረካል። ሄድክ ሌላ ቦታ። ምንድን ነው ግን? አሁን ረዥም ሰዓት ታስባታለህ። ምንድን ነው የአይን ፍቅሩ? ምን እያደረገ ነው አሁን? ጠዋትም በእነሱ ባድርጋ ነው ሲሄድም ማለት ነው ትመለስም፣ በእነሱ ጋር ነው እና ካላየሀት ደግሞ የሚደብር ስሜት ይሰማሃል። የአይን ፍቅር አሁን ምልክቶቹ ምንድን ናቸው? ቅድም ያልካቸው ነገሮች በሌላ በኩል መሄድ እየቻልክ መንገዱ ረዥም ቢሆንም እሷን ለማየት ብለህ በእሷ በኩል ማለፍ፣ ሌላ ቀንም ማታም እሷን ማሰብ፣ ማቅለሽለሽ፣ ማጥወልወል ስሜቶች ተስፎች ወደሚያቃል ምግብ መዝጋት፣ ቶሎ ቶሎ ደግሞ ሆድ ይብሳል። በቃ በትንሹም በትልቁም ይከፋል፣ እንባ እንባ ይላልና ይ ቶች ይታዩብሃል። ካላየሀት እንደዚህ አይነት ስሜቶች ሊኖሩ ይችላሉ። እንቅልፍ መከልከል ሊኖር ይችላል። አጋጥመውሃል እነዚህ እንቅልፍ እንኳን ው ትተኛ አለነ እስፔሻሊ እሑድ እሑድ፣ አሁን እሑድ እረፍት ነው ትነኝ በብዛት እኔ ሰፈር ምናምን አልታወቅም ነበር። እንደዚህ ውጭ በመውጣት እሑድን ሰፈር በቃ በደንብ መውጣት ጀመርኩኝ፣ ወደ እነሱ አካባቢ እሷን ለማየት እሷን ለማየት ተሟልቷል። አሁን የአይን ፍቅር እንደያዘህ ምልክቶቹ ሙሉ በሙሉ አሉብህ። ስሟን ነግረህናል፣ ስልኳንም ልከህልናል እንዴት እንዳገኘው ያው ይጣራል እሱ በኋላ ላይ። ግን እንደዚህ አይነት ስሜት እንዳለህ አልገለጽክላትም፣ በግልጽ አይደል? አልነገርካትም። ግን እንደዚህ ያፈቀዱትን ሰው እኮ ዙሪያ ገባውን ይጠናል፣ ይመረመራል። ይሄን ለማድረግ ሞክራል? ምናልባት ፍቅረኛ ካላት ትዳር ካላት ለማጣራት ሞክራል? በሆነ ጓደኛዬ አጣርቼ ፍቅረኛ እንደሌላት ደረጃ ነው የሰማሁት ለጊዜው ውሎዋን ምናምን ናም ቼክ ለማድረግ ትሞክራለህ። ከማጋሮ የሚክለው ምና የሚለው ስለዚህ እድል ይኖረኝ ይችላል ብሎ አስበሃል። ለዛ ነው ምን ምንትን ያልኩት። እስኪ እየተደወለ እሷ ጋር እንደውልላት። ታዲያ እንንገራት አይነጥ ላይ ገፈፍ እስቲ ከተቻለ እድሌም ብሞክር ጥሩ ነው። አሁን ባሳካ ምድ ልጠፋ ነው ከሰፈር ያው እንግዲህ ወይ ብራንች ቀይራለሁ። መቼም አሁን አንተ ወዳሃታል። እሷ ግን ላታቅ ትችላለች። አሁን እንደዚህ ብለን ስንደውልና ምን አይነት ምልክት እንስጣት? አንተን በደንብ ልታስታውስ የምትችልበት ምን እንበላል? ጠይም፣ ረጅም፣ ባንክ የሚሰራ አዎ ባንክ የሚሰራው ሰማያዊ በር ብረት በር ውስጥ ግቢ ውስጥ ያለው በር ግቢ ልክ የእነሱ ሰፈር ነው። አሁን ሰማያዊ ብረት በር ያለው መኪና ትይዛለው። ምናልባት በመኪና ምናምን፣ ኧረ አይ በመኪና እንኳን አለ፣ በእግር ነው ለጊዜው የምትንቀሳቀሰው፣ በእግር ነው። ሰማያዊ በር ለየት የሚለውን በደንብ የሚታየው እሱ ስለሆነ ታውቀዋለች። ምናልባት እንደዚህ ሰላምታ ምን ምን እንጃ የምታውቀው አይመስለኝም፣ ካወቀችውም ይሆናል ስለዚህ ስለዚህ ስልኳ ስለተሰጠን የአብ አንዴ ስልኳን ይደውልልንና፣ አዎ ግን የመጨረሻ ግን፣ ድንገት እንደው ስትተያዩ አይን ላይን ተጋጭታችሁ ታውቃላችሁ? ው ቴለር በምሰራ ሰዓት መጣ ከስተመር ሆና እና አስተናግጃታለሁ። አይን ላይን ማለት ድንገት አይን ላይን ይጋጭና ትችላለች፣ በእሱም ልታቀኝ ትችላለች። አዎ ድንገት ሁ ልጅ ባንክ የሚሰራው ልጅ ምናምን ከተባለች በሱም ቢ ልታቀኝ ትችላለች። አሁን አይን ላይን ግን ምልድ ድንገት አሁን ስንዋደድ አይን ላይን እንተያይ እንታይና አንገታችንን ድንገት ሰበር እናደርጋለን በድንጋጤ አ የሚወድ ሰው እንደዛ ያደርጋል። ብዙ ጊዜ አይን ሰበር ያደርጋልና እሷም ካደረገች ተስፋ አለው ልልህ ነው። አይ አይመስለኝም። ይደወልላት ለሷ። እሺ ተለው ስለዚህ፣ ሬድዮ ትሰማልህ አይደል? አዎ ሰማል። እሺ እሷ ጋር ደውለናል። ጠብቀን ጠብቀን። ሄሎ ተነስተልን ሰላም እንደምን አለሽ? አለሁ እግዚአብሔር ይመስገን ደህና ነኝ ደህና ነሽ? አለሁ ደህና ነኝ እግዚአብሔር ይመስገን አለን አለን ሮማን አዎ ልክ ነው ሮማን እሺ ምን ደውልልሽ ከኢትዮ ኤፍኤም 107.8 ኢትዮጣም የሬዲዮ ፕሮግራም ነው እሺ በርናባስ እና ተስፋውን እንባላለን አምናሽናላ ታውቂያለሽ ፕሮግራም ኢትዮ ጣእም የሚባል ፕሮግራም ታውቂያለሽ? ቲ ኤፍ ኤም ላይ ካላወቅሽን፣ ተበላና አንቺን የመሰለ ሰው ካላወቀን፣ አልፎ አልፎ ታዳምጫለሽ? አድማጭ ከሆነ ብዙ ማንለፋም ማለት ነው። አዲስ ፕሮግራም ጀምረናል። ምናልባት አዲሱን ፕሮግራም አታውቂውም በእርግጠኝነት የመጀመሪያው ስለሆነ የዛሬው። እንግዲህ አንድ ጥያቄ ጠይቁልን ተብለን ነው አማላጭ ተልከን አልገባኝም ማን ያለ ነው ጥያቄው? ይቅርታ እሺ። በቅድሚያ ግን ፍቀኛለሽ፣ ይቅርታ ምን አይነት ጥያቄ ነው? አይ የፕሮግራማችን እንግዲህ ከዚህ በፊት ሰምተሽው የምታውቂ ከሆነ የፍቅር፣ ትዳር ቤተሰብ ጉዳዮች የሚነሱበት ነው እና የዛሬ ፕሮግራማችን ስም ያው እናፍርጠው ና የአይን ፍቅር ይባላል አንድ አድማጭ አንቺን ከማስገባታችን በፊት ያቅሻል። የሰፈረሽ ልጅ ነው። ምናልባት ታቂው አታቂው እንደሆን እንጠይቅሽና ለአንቺ የሆነ ስሜት ተሰምቶታል። ለዛ ነው ቀድሞ ለማረጋገጥ ነው የጠየቅንሽ። ይቅርታ ብሩክ የሚባል ልጅ ብሩክ የሚባል ልጅ ሳሪስ ነው ሰፈርሽ አይደል? ምናልባት ተሳስተ። ብሩክ የሚባል ልጅ ሰማያዊ በር ነው፣ ከዛ ሳሪስ አካባቢ ነው ቤትሽ። ብዙ ጊዜ በስራም እንደዚህ አንድ ባንክ ብዙ ጊዜ ትሄጃለሽ አይደል? ስሙን አንጠራውን ባንኩን። የምትሄጅበት የራስሽ ደንበኛ ባንክ አለ፣ ብዙ ጊዜ ያስተናግድሻል። እዛ ባንክ ቤት ቴለር ነው፣ እናንተ አካባቢ ሆነው ባንክ የሚሰራ ጠዋት ማታ ሲወጣ በእናንተ በር ያልፋል። የእነሱ በር ደግሞ ሰማያዊ በር ነው። ሰማያዊ በር ግቢ ውስጥ ያለ አንድ ወጣት ልጅ አዎ። ይሄን ሁሉ ነግረንሽ ካላስታወሽው ያው በደንብ ስንት ሰማያዊ በር አለ እኮ። አሁን ሰማያዊ በር ተጨምሮ ባንክ ብለን ባንክም እኮ ብዙ ባንክ ሊኖር ይችላል። አይ አንድ ባንክ ብዙ ጊዜ ደንበኛ የሆነችበት ባንክ ሰማያዊ በር ነው በቃ ሰማያዊ በር ነው ያለው ባንክ። አሁን ብሩክ የሚባል ልጅ አታውቂም? ባንክ የሚሰራ እናንተ ሰፈር ባንክ የሚሰራ ልጅ የለም? ሁለት አመት ሆኖታል ስትገቢ ስትወጪያ ይሻል ስራ ቦታ ስትመጪ ባንክ ነው የሚሰራው። ስራ ቦታ ስትመጪ የእሱ ተራም ባይሆን አንቺን ለማስተናገድ ይፈጥናል። እና በአይን ፍቅር ተጎዳው ተሰቃየሁ ነው የሚለን። አይ ፍቅረኛ እንዳለሽ እና እንደሌለሽ ለማወቅ የጠየቅ ነው። ለዚህ ነው በዚህ ምክንያት ነው ልልሽ ፈልጌ ነው። እድል አለው መጥቶ ቢጠይቅ፣ አይ የሻይ ለሻይ ለቡና ምንም ነገር አሁን አንተ ድረስ ደወልክልኝ፣ ምኑንም ሳላውቀው እንደዚህ ነው እንደዚህ ነው ልልህ አልችልም። በጣም ሁላታ ሆነ። ስልኬንም እንዴት እንዳገኘው አሩን አላውቅም። ያው ባንክ ሰራት ስላክ ቤ ከዛ ላይም ወስዶስ ሊሆን ይችላል፣ አላውቅም። እናውራ ሊየው እንደዚ ይሻላል። ምንም ሊመጣልኝም አልቻለም። እኛም ምከብድ ሰውም ስላልሆንኩኝ ማራት ለማውራት የሚከብድ ሰው አይደለም ብላለች። እየሰማን ነው። ፕሮግራሙን ስማ ብለነዋል፣ እየሰማ ነው። ስለዚህ እኛም ደፈር ብሎ መጥቶ ቢጠይቅ የሆነ ዝም ብሎ ተስፋ ያለው ግን ይመስልሻል? እንደው ዝም ብሎ ትንሽዬ። አይ ይኸውልሽ፣ እኛ አሁን ፍቅረኛ ሁኑ ልንል አይደለም፣ እንደዛ አንላችሁ፣ ግን እንደው እሱ ሲያይሽ ወዶሻል ከውጭ አይቶች ጥሩ ስሜት ተሰምቶታል፣ እና ተቀራርባችሁ የማውራት ያው በአንድ ጊዜ እንደዚህ ሁኔታም ተዋውቃችሁ ወደ ፍቅር ግቡ ሳይሆን ተቀራርባችሁ የሚያቀራርባችሁ ለፍቅር አብሯችሁ ሊያስቀጥል የሚችል ነገር ካለ እንደው ደፍሮ ሊያናግርሽ ይፈልጋልና ያው ስልኩም አለው በቴክስት የሚሆን በስልክ ቢደውልልሽ ታናግሪዋለሽ። አሁንና ደግሞ በተጨማሪ እኛ አሁን እንደዚህ አይን ፍቅር ይዞናል የሚሉ ሰዎች የሚባሉት ሰዎች ፍቅረኛ የሌላቸው ትዳር የሌላቸው መሆናቸውን እርግጠኛ መሆን አለብን። ትዳር ላይ ወይም የፍቅር ህይወት ላይ ከሆንሽ ያም ሰው ተስፋ ማድረግ ስለሌለበት፣ አይ ፍቅረኛ አለሽ ወይ የለሽም ወይ የሚለውን ለዛ ነበር አስቀድመን የጠየቅነው። ስለዚህ እሱ መጥቶ ይረዳ፣ ይሄን ሁሉ ጉዳይ ይጠይቅ። በቃ እየሰማ ነው ደግሞ። ብሩኮች በሙሉ ተሰብስቦ እንዳይደውሉልሽ የእኛ ብሩክ ባንክ ይሰራል፣ በራቸው ሰማያዊ በር ነው። ይህን አጣሪ እና እስኪ አናግሪ። ለማንኛውም አክብረሽን ስላወራሽን በጣም እናመሰግናለን። በጣም በትህትና ነው ያወራሽን። ጥሩ ነው። መልካም ጊዜ። አይብሩክ አሳዘነኛው ፍዳውን አየህ። የአይን ፍቅር እኮ በጣም ምልት። አይ አይነ ጥላው ተገልጦለታል። አሁን ግን ቀለል ያለሽ ነጭ ነው። እዚህ ደግሞ እንዳለችው እኔ መከብድ ሰው አይደለሁም፣ ቀለል ያልኩ ሰው ነኝ። አጠየቅ ይችል ነበር ብላለች። አዎ እሱማ ይተሳሰራል እኮ ከንፈሩ፣ ምኑ፣ እግሩራ መራመድ አይችልም፣ ከባድ ነው። እስካሁን ባንክ እየሰራ አላፊ ብር አለ መስጠቱ እራሱ ቢሰጥ ይናገር ነበር፣ ምክንያቱም ኦዲት ይደረጋል። አዎ ለማንኛውም ይቅና ውለናል። ይቅና ውለናል። ይቅና ውለናል።